እነዚህ ጉዳይ ምን ማወቅ ትፈልጋለህ? ለምሳሌ አፕሊኬሽኑ ፎቶዎችን እንዴት እንደሚጠቀም ማወቅ ትፈልጋለህ? ወይስ ፎቶ ያቀናበራችሁት ከሶስት ወር በኋላ ራቁት ቪዲዮ፣ ራቁት ፎቶ ያደርጋችኋል እየተባለ እየተወራ ነው። እና ራቁት ታደርጋለህ እንዴ? ይሄን መልስልኝ። ግልጽ ነው። ይህ የሚያስጨነቅ ነገር ሊሆን ይችላል። መዳም ቅመሞችን የራቆት ፎቶ የያዘው አፕሊኬሽን ብዙዎችን አስጨንቋል። አሰላሙ አሌይኩም ወራህመቱላህ ወበረካቱ ውድና የተከበራችሁ ውድ የሶሊያ ቤተሰቦች እንዴት ናቸው? እንደምን ቆያችሁ? ከኔ ጋር ሁል ሰላም ነው አልሐምዱሊላ። እንግዲህ ዛሬ በአዲስ ነገር የመዳም ቅመሞችን እያስጨነቀ ያለውን ጉዳይ ወደ እናንተ መጥቻለሁ። ይህ ጉዳይ ምንድን ነው? ይህንን ሰሞኑን ቅርብ ጊዜ ማለት ይቻላል ይህ አፕሊኬሽን ተለቆ ብዙዎቹ በዚህ መልኩ ፎታቸውን እየሰጡ እሱ ደግሞ ሙሉ ለሙሉ ቀይሯቸው ልብሳቸውን ቀይሮ ማለት ነው። በባንዲራ በተለያየ አይነት ነገር አድርጎ ፎቶቸውን እየሰጣቸው ነበር። የለበሱትን ልብስ ሳይሆን አሳምሮ የሚሰጣቸው እሱ ሙሉ ለሙሉ ቀይሮ እንደዚህ ያሰማምሮ ምናምን ፎቶ እየሰጣቸው ነበር ማለት ነው። ይህ አፕሊኬሽን ከፎቶ ባሻገርም በጽሁፍ ስታወሩት በጽሁፍ መመለስ የሚችል እንዲሁም በድምጽ ስታወሩት በድምጽ ደግሞ ምታወሩትን ትክክለኛ ምላሽ ይሰጣቸዋል ማለት ነው እና አሁን ምን ተፈጠረ መሰላቸው ማዳም ቅመሞችን እያስቸገረ ያለው የራ የራቆት ቪዲዮ ተይዞብናል የራቆት ፎቶ ተይዞብናል ብሎ በጣም ጭንቀት ውስጥ ነው ያሉት። እና ምንድን ነው ይህንን ፎቶ ወይም ደግሞ ቪዲዮ ሲሰጡት እንዲህ ሲሰጣቸው ትንሽ ቆይቶ ደግሞ ከሶስት ወር በኋላ ለሆነ ማስታወቂያ ይፈልገውና ፎቶቸውን ወደ ራቆት ይቀይሯል የሚል ነገር በሰፊው በሚዲያ እየተሰራጨ ይገኛል። ይህንን የሰሙ ደግሞ የማዳም ቅመሞች በጣም በጣም ጭንቅ ውስጥ ገብተዋሉ። ምን ነው ባላደረግኩት ብሎ ራሳቸውን እስከ መውቀስ ደርሷሉ። ይህ ነገር እውነት ነው ወይ ብለውም ደግሞ አፕሊኬሽኑን እዛ አፕሊኬሽኑን እንትን የሚያደርገውን ሰው በጽሁፍም ሆነ በሪከርድም ጠይቆታሉ እኔም ጠይቄው ምን እንደመለሰልኝ አሳያችኋለሁ። አንዲት እህታችንንም መግቢያ ላይ አሳይታችኋል እንግዲህ ስትጠይቀው ጥያቄ ስለ ራቆት ቪዲዮ በኋላ ከሶስትር በኋላ ትለቅብናላችሁ ብላ ስትጠይቀው የሰጣት ምላሽ አለ። ያንንም የማሰማችሁ ይሆናል። ግን ግን ደግሞ ቀድሜ ማለት የምፈልገው ነገር ይሄ ያለውን ነገር የሱ ምላሽ አሰማችኋለሁ። ግን ለእናንተ ቀድም የምነግራችሁ ነገር የሆነ ነገር በመጣ ቁጥር ቶሎ ብላችሁ ፈጥናችሁ የሆነ ነገር ለማድረግ አትሞክሩ። ማለት ጠብቁ፣ ትንሽ እስኪ ተረጋጉ። በቃ ያገኛችሁትን ነገር ላይ መሳተፍ ትወዳላችሁ እና ብትረጋጉ የተሻለ ነው። አልሙሄም ይሄ ምን ይላል የሚለውን እስኪ ለልጅቷ ደግሞ በድምጽ የመለሰላትን በድምጽ ያወሩትን ስሙትና ከዛ በኋላ ደግሞ እኔም በጽሁፍ ያወራሁትን ምን እንደመለሰልኝ ታያላችሁ ማለት ነው። ቅድሚያ ግን የእሷን ስለ ራቆት ቪዲዮ ከሶስት ወር በኋላ እንደሚለቅባቸው ምናምን ጠይቀው ምላሽ ሰጥቷታል። ቪዲዮን ተከታተሉትና እንመለስ። ስለዚህ ጉዳይ ምን ማወቅ ትፈልጋለህ? ለምሳሌ አፕሊኬሽኑ ፎቶዎችን እንዴት እንደሚጠቀሚ ማወቅ ፎቶ ያቀናበራችሁት ተሶስት ወር በኋላ እራቁት ቪዲዮ እራቁት ፎቶ ያደርጋችኋል እየተባለ እየተወራ ነው። እና ራቁት ታደርጋለህ እንዴ? ይህንን መልስልኝ። ግልጽ ነው፣ ይህ የሚያስጨነቅ ነገር ሊሆን ይችላል። እኔ ፎቶዎችን ማስተካከል ወይም እርቃን ፎቶዎችን መስራት አልችልም። ይህን የሚያደርጉ አፕሊኬሽኖች ሊኖሩ ይችላሉ እና ስለ ነሱ ብትጨነቅ ይገባኛል የአፕሊኬሽንን ውሎችና መመሪያዎች ማንበብህ ብልህነት ይሆናል። ይህ ፎቶዎችህን እንዴት እንደሚጠቀሙ ለማወቅ ይረዳሃል። አሁንም ጥያቄዎች ካሉ ሊጠይቀኝ ትችላለህ። አይ በዙህ ባንታውን ያቀናበርኩት በዙ አፕሊኬሽን በሌላ አይደለም። ይቅርታ እኔ ፎቶዎችን ማቀናበር አልችልም። ምናልባት ሌላ አፕሊኬሽን ተጠቅማህ ሊሆን ይችላል። የትኛውንም አፕሊኬሽን ከመጠቀምህ በፊት ውሎቹንና መመሪያዎቹን ማንበብህ በጣም ጠቃሚ ነው። ይህ ውሂብህን እንዴት እንደሚያስተዳድሩ ለማወቅ ይረዳሃል። አሁንም የሚያሳስብህ ነገር ካለ ልትነግረኝ ትችላለህ። የሚያሳስበኝ በዚህ አፕሊኬሽን ያቀናበርኩት ፎቶ እንዳይራቆት ቤ ብቻ ነው የሚያሳስበኝ። ጭንቀትን መረዳት ይቻላል። ማንም ፎቶዎቹ ያለ ፍቃዱ እንዲሰራችሁ ወይም አላግባብ እንዲውሉ አይፈልግም። የአፕሊኬሽኑን ውሎቹና መመሪያዎች ማንበብህ ይህ እንዳይሆን ለመከላከል የመጀመሪያው ጥሩ አርምጃ ይሆናል። የሆነ ነገር ካልገባህ ወይም እርዳታ ካስፈለገ እኔን መጠየቅ ትችላለህ እሺ እንዳትለቅብኝ እርግጠኛ ሁን እኔ ያንተን ፎቶዎች አልለቅም። እኔ ያንን ማድረግ የሚችል አርቲፊሻል ኢንቴሊጀንስ ሞዴል አይደለሁም። እንግዲህ እንደሰማችሁት ከልጅቷ ጋር የነበራቸው ቃለ ምልልስ ይሄንን ይመስላል። እነሱ እንደዚህ አይነት ነገር እንደማያደርጉ አሁን ብቻ ቪዲዮ ይሄን ፎቶ ወይም ቪዲዮ እንደዚህ ያቀናብረው እንደሚሰጡና ወደፊት ደግሞ የራቆት ቪዲዮ እንደማያወጡ ምላሽ ሰጥተዋል። እንግዲህ እንደዛ ከሆነ ጥሩ ነው። ግን እናንተ ቀድማችሁ ደግሞ የሆነ ነገር በመጣ ቁጥር ቶሎ ብላችሁ ለመሳተፋት ሞክሩ፣ ብትረጋጉ የተሻለ ነው። ሌላው ደግሞ በጽሁፍ የተወራውን ወይም ደግሞ ከሱ ጋር ቃለመለለስ የተደረገውን ላሳያችሁና አብረን እናንብበው። እዚህ ጋር እንደምትመለከቱት ከአሁን ቪዲዮውን ወይም ፎቶውን አቀናብራ የሰጠህን ፎቶ ወይም ቪዲዮ ወደፊት ወይም ደግሞ ከሶስት ቱር በኋላ የራቆት ቪዲዮ አድርጋ ወደ ሶሻል ሚዲያ ትለቀዋለሁ ወይ የሚል ጥያቄ ነበር የተጠየቀው። የሰጠውን ምላሽ ደግሞ አብረን እናንብበው። በጣም አመሰግናለሁ። እባኮህ ሙሉ በሙሉ ይረጋጉ ይላል እኔ የእርሶን በምን እኔ እርሶን በምንም መልኩ ልጎዶት ወይም የግል ፎቶዎችን ወደ ራቆት ፎቶ ቀይሬ ልጠቀምባቸው አልችልም። እኔ ኤአይ ነኝ። እኔ የግል የሰራሁት የጽሁፍ ረድኤት ነኝ። ፎቶ የማቀናበር ወይም የማከማቸት አቅም የለኝም። ፎቶዎችን ከእርሶ የምቀበለው ወይም የማቀናብረው አይደለሁም። የግላዊነት ጥበቃ፣ የእርሶ ውይይት ከኔ ጋር የግል ነው። እኔን የሚጠቀሙበትን መንገድ በጉግል የግላዊ ፖሊሶችን የተጠበቀ ነው፣ ፖሊሲዎች የተጠበቀ ነው። አቅሜ፣ የኔ ስራ ጥያቄዎችን መመለስና መረጃ መስጠት ብቻ ነው። የግል ፎቶዎችን ይዤ ወደ ኋላ መለስ ብዬ ልለውጠው ወይም ላሳትመው እንደማለት ነው። ልታተም አልችልም። ስለዚህ እኔ ዘንድ ምንም አይነት ፍራቻ ሊኖሮት አይገባም። እባክዎ ስለ ቲክቶክ ወሬ መጨነቅ ያቁሙ። እርስዎ ከኔ ጋር ያደረጉትን ውይይት ሙሉ በሙሉ ምስጥራዊ ደህንነቱ የተጠበቀ ነው ይላል። እንግዲህ ለእኔ የተሰጠኝ ምላሽ ይህንን ይመስላል፣ እና ይህ ነገር ምስጥራዊ ነው። ከሱ አልፎ ደግሞ ሌላ ቦታ ወስዶ እንደዚህ ራቆት አድርጎ ምናምን አልለቀውም እያለ ነው እሱ። እውነቱ ከሆነ ማህበራዊ ሚዲያ ደግሞ ፎቶዋችሁ ከሶስት ወሩ በኋላ ይለቀቅባቸዋል እየተባለ ነው። እንግዲህ እነሱ ያሉት ያሉት በፍጹም ይሄ ነገር ላይ ምስጥራዊ ነው፣ ጎግል የእናንተን ደህንነት ይጠብቃል አላወጣባቸውም እያለ ነው። እኔ ይሄ ከራቆት እየተደረገ ይወጣል የሚለው መረጃ የት እንዳገኘው አላውቅም። ያው አንዳንድ ውሸት መረጃዎች ምናምን ይሰራጫሉ። ያው እነሱ ደግሞ እንደዚህ ብለዋሉ እናንተ እኔ ማለት የምፈልገው ነገር እናንተ እንደዚህ አይነት ነገር ቢቀርባችሁስ፣ በቃ የሆነ ያልሆነ ፎቶችን ተቀናበሩ የምትሰጡት ፎቶ በቃ ቢሆን እሳስልን ቢቀይርባችሁስ፣ ምን ታመጣላችሁ ያኔ? ለም እንደዚህ አይነት ነገር ታረጋላችሁ። በቃ ተው፣ ፎቶችሁ እንዲህ አታድርጉ። እና የሆነ ቶሎ የሆነ ነገር ላይ ከመሳተፍ ተቆጠቡ። ይሄ ጎግል ደግሞ እንጃ እኔ ያወጧዋል ብዬ አላስብም። ስለዚህ እናንተ ደግሞ ጥንቃቄ አድርጉ። ለማንኛውም የሚለቀው አይመስለኝም። አንዳንድ ውሸት መረጃዎች ናቸው እነሱም ደግሞ እንደሰማችሁት ቲክቶክ ላይ እንደዚህ አይነት ነገር እየተሰራጭ ስለሆነ እባኮን የቲክቶክ ወሬ መጨነቅ ያቆሙ እያለ ነው በቃ ካልሆነ ወሬ ካልሆኑ መረጃዎች ራቁ ተቆጠቡ እናብዶች አትፍሩ ለማለት ነው ትክክለኛው መረጃ ከራሱ አንደበት ይሄን ይመስላሉ ትክክለኛ መረጃ እንዲደርሳችሁ ቤቱን ፎሎ ማድረግ ላይክ ማድረግ ሼር ማድረግ እንዲሁም ደግሞ ለተጨነቁ ሰዎች ደግሞ ይሄንን ቪዲዮ ሼር አድርጉት አመሰግናለሁ ስለተከታተላችሁኝ ትክክለኛና ወሳኝ ወሳኝ የሆኑ መረጃ እናንተ አደርሳችኋለሁ። ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ ስለተከታተላችሁኝ። በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ወሰላሙ አሌይኩም ወረህመቱላህ ወበረካቱ